ዛሬ አንድ የሽርክና የኩራፋት ራእስ የሆነ ወይም ደሞ ዋና አርፏል። ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ላይ ጥግ እንግዲህ እስከ ጥግ ሂዷል። አላህ አይመልሰው። እነዚህ ሰዎች መካለ ሰላም ላይ ስለተደረገው መግለጫ ያወጡት ለሙስሊሙ ማህበረሰብ ተቆርቋሪ የሆነው አይደለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ተዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። በሌላ በሌላ መረጃ ተመልሽ ይመጣቻለሁ እንጂ ሀጂ ሙፍቲ በሚል አዳራሽ የተደረገላቸው የአስከሬን ሽኝት ነበር። እኛ ቅዱሳን አባቶቻችንም አቦ ሊቃነ ጳጳሳትም ተገኝተው ሽኝት አድርገዋል። ምን ይመስል ነበር የሚለውን ነገር እንመለከታለን። ከዛ በተጨማሪ ግን ዶክተር አረጋ አንድ የጸሐፈው ጽሁፍን በጣም አጠር አድርጌ ባስተላልፍላችሁ ደስ ይለኛል። እንደዚህ ላል ተቀዳሚ ሙፍቲ ዑመር ኢድሪስ ለሙስሊሙ ማህበረሰብ አንደኛ እስላማዊ ባንክ አስከፍተውለታል። ስለዚህ በዚህ ጉዳይ ላይ መመስገን ይገባሉ። መጅልስ እውቅና ያለው ተቋም አስደርገውታል። ከሃምሳ ዓመት በላይ በርካታ ደረሳዎችን በማስተማር እስላሞችን ጨምሮ አፍርተዋል። ለእስልምና መልካም አርአያ በመሆን ህይወታቸው ሰላም ለማስከበርና ሁሉን በመውደድ በሀቅ ኖረው አልፈዋል። በመሞታቸው በመሞታቸውም ከመንግስት ጋር ተነጋገረው ለአርባ ዓመታት ሲያስተምሩበት የነበረውን መድረሳ ለሙስሊሞች መቀበሪያ የሆኑ ዘንድ አስፈቅደው ዛሬ እሳቸው በማረፍ ይጀምሩታል። እንግዲህ አሁን ብዙ ተቃውሞ እየተነሳ ያለው ይሄ አምስተኛ የተነሳ ሀሳብ ነው። ሲያስተምሩበት የኖሩበትን ቦታ ከዚህ በኋላ ለሙስሊሞች መቀበሪያ የሆኑ ዘንድ አስፈቅደው የሰጡትን ቦታ ብዙዎች እያጨቃጨቀረው ስድብም አዘል ሀሳቦች እየተነሱ ያሉት እነሱንም እንመለከተዋለን። ይህ ሁሉ ሆኖ በዛራቸው ምክንያት ወንበራቸው ከወንበራቸው ጎትቶ ያወረዳቸው የወሃብያ ስብስብ ሞቶም እንኳን ስማቸውን ያጠለጥላል። ያንን የሚመሩት ደግሞ የሙጂ አሚኖ የስልጤዎች ስብስብ መሆኑ ነው። እነዚህ ዘረኞች ከእስልምና በተቃራኒ ዘረኝነትን ዘረኝነትን ሽቶና ጥርኝ አድርገውታል። እንኳን እንደ ሙፍት ያለ ልበር ሩህ የሁሉ አባት ይቅርና ክፉ ሰው እንኳን ከሞተ ስሙ በክፉ አይነሳም ነበር። እነዚህ ግን ሃይማኖትም የላቸውም፣ ምግባርም የላቸው፣ ሰውም ፈጣሪንም አይፈሩም። ኢትዮጵያውያን ግን ትክክለኛ አባታቸውን አክብረው ክፎች በመልካም ነገር በመቃጠላቸው መበሳጨታቸውን የጥንት ነው። የታላቁ የዓሊም ነፍስ በሰላም ትረፍ ይላል። ይህኛው እንዳለ ይሆንና ነገር ግን በሚያጣም የሚያስቅ ሁኔታ ላይ እስካሁን ድረስ የወሃብያ አካላት በነገራችን የወሃብያ ሚዲያውን የተቆጣጠሩት እንጂ በቁጥር በጣም ትንሽ ናቸው። በቁጥር ትንሽ ናቸው። ነገር ግን ሚዲያ ላይ ግን ስለተቆጣጠሩት በሚዲያ በማስጮህ የበዙ አስመስለው ነገሮችን ለማዛባት ፍትሕ ለማዛባት ሲለዋጡ ግን ብዙ አይተናል፣ ብዙ ሰምተናል። የሆነ ሆኖ ግን አባታችን አርፈዋል። የሰላም አባት ነበሩ። ማሽ ሙስሊሙናቸው ሳረሳ የሙስሊም ስላሰራሰራ ነገር እንደ ክርስትና ልናሙጋሳችን ሲያሆን ደገኛ አባት ነበሩ። ከሰው ጋር ተግባብተው መኖር በሰላም መኖር የሚፈልጉ የነበሩ ሰው ነበሩ። እሱን ያዙልኝና ወደ ቀጣይ ቪዲዮቻችን እንግባ። እስኪ አስክሬን ሽኝት እንዴት እንደነበረ ከመስጅዱ ጀምሮ ሲነሳ ያለውን ነገር ላሳያችሁ። በነገራችን ላይ እኔ የሙስሊም አስክልን ከብዙ ጊዜ በኋላ ነው የኢትዮጵያ ባንዲራ ለብሶ ሲሄድ ያየሁት። የኢትዮጵያ ባንዲራ ምን ያህል ውሃቢዎች እንደሚጸየፉት እንደሚጠሉት እናውቃለን። በነገራችን ላይ ግን ለመጀመሪያ ጊዜ ከስንት ጊዜ በኋላ የሙስሊም መቃብር ወይም ሬሳ የሙስሊም ሬሳ በዚህ አይነት መልኩ ታጅቦ በባንዲራ ታጅቦ ሲሄድ ያየሁት ለመጀመሪያ ጊዜ ነው ከብዙ ጊዜ በኋላ። እንደው አሁን እራኳቸው ቅዱስነታቸው አቡነ ማትያስን ተገኝተው ነበር። ሌሎች ሊቀ ጳጳሳትም ተገኝቶ ነበር። በተንበሬ ላይ እንዳያሽት ማለት ነው። እስቲ ምን ይመስል ነበር የሚለውን ነገር ትንሽ ሰገኝ ተብሎ አሳያቸው። እንግዲህ አባቶቻችን ተገኝተው የክብር አሸኛየቱን አድርገውላቸዋል። ምክንያቱም እንደ አንድ ደግ ኢትዮጵያዊ በደጋችን ላይ ይህ ሁሉ እየጮኑላቸው በሃይማኖት ስለሚያመሳስለን በዘር ስለምንመሳስል አለ ደገኛ አባት ማይንድ ሴት አላቸው። የጥንቷን ኢትዮጵያዊ ኢትዮጵያዊ የሚሸት ሙስሊም ስለሆኑ ስላልሆኑ አማራ ስለሆኑ ስላልሆኑ አይደለም፣ በሁለቱም ስለማንገናኝ። እንደዛም ሆኖ ግን ኢትዮጵያዊ ማይንድ ሴት አላቸው። ኢትዮጵያ ኢትዮጵያ የሚሸቱ ለኢትዮጵያ ለሀገራችን ያላቸው ክብር ተነግሮ የማያቅ በመሆኑ ለሰው ልጅ ያላቸው ክብሩ ደግሞ ትልቅ በመሆኑ ምክንያት ነው የምናከብራቸው። ከዛ ውጭ የሚያገናኘን ነገር ስለሌለት ግን ውሃብዮች ምን እያሉ ነው የሚለውን ነገር ግን ጥቂት እንመልከት። ሻ የውሃብያን ጉዳይ ሳነሳ በጣም ኮሚንትላ የተንጫጩ ነው። ምክንያቱም እውነቱ እየተናቅብ ስለሆነ ማለት ነው። ስሙት ነሸራሱ። አንድ ሴት ለሀጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። በተለይ ኢኹዋኖች ይሄ ሙፍቲ እንትና ታመመ ብን እያላችሁ እንትን እምትሉ ሰዎች እፈሩ። እንዲህ አይነት ሰው ነው ቢሞት ለአላህ። ስለዚህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው

ዛሬ አንድ የሽርክ እና የኹራፋት ራእስ የሆነ ወይንም ደግሞ ዋና አርፏል። አልሐምዱሊላሂ ረቢል ዓለሚን። እንደዚህ ነው ደስታቸውን እየገለጹ ያሉት። አንድ ሽርክ አጋሪ ከአላህ ውጪ ሌላ ነገር የሚያጋራ ሰው ሞቷል እያሉ ያሉት። ሌላኛው ደግሞ በእፎይም ጊዜ ክፉ ክፉ ነገር ሲናገር እፎ በተገኘበት ይገደል ሲል የነበረው ሰውዬ ውሃብያው ማለት ነው። በመስጊድ ውስጥ እንደፈለገ ሲናገር የነበረው ዛሬ ደግሞ ስለ ሀጂ ሙፍቲ እንዲህ ይላል። ሰሙ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ በሸሪያችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው፣ ወይም አጋሮቻቸው፣ ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ነቢያችን አለይሂ ሰላም ላተጃሉ ላትጃዱ ቡዩተኩም መቃብረ ብለዋሉ። ቤታችን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም፣ በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነፃነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታል እና ይህንን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪያ የተወገዘ ነገር ወስያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወስያ ቢኖረውም ከወስያው ወይም ከንዛዜው ሸሪያው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህም ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድን ነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይሄን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይሄን ነገር በአስቸኳይ እልባት ልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላም አሌይኩም ወረሐመቱላሂ ወበረካቱ። እንግዲህ እነኚህ ሰዎች ከሞቱ የመቃብር ጭቅጭቅ አንስተዋል። በነገራችን ላይ የምታስታውሱ ከሆነ ይሄ የአሸባሪዎች ጊዜ ላይ እነ ማንን ነው የሚባለው ስሙ እነ ቢላደን ጨምሮ ሌሎችንም እንደ ትልልቅ አሸባሪ የሚባሉት ቤታቸውን ያፈረሱ ጠርበ ነገራችን ላይ አሜሪካ ጥቃት ካደረሰች በኋላ ካገደለቻቸው በኋላ ቤታቸው ያፈራል። ቤቱ የሚፈርስበትም ምክንያት እዛ ቦታ ላይ አምልኮ እንዳይፈጽሙ ነው። ምክንያቱም ሙስሊሙ የታወቀ ነበር እዚ አይነት ነገር ላይ መቃብር ቦታ መቃብር አምልኮ መፈጸም የታወቀ ነገር ነው። አሁን ይህ ሰው ስጋቱ ያ ቦታ ላይ እንግዲህ መቃብራቸው በኋላ አምልኮ ይፈጸምበታል በሚል ስጋት ውስጥ ያለው ነገር ግን መከራከር መሞገጥ የነበረባቸው ግን ዛሬ አልነበ ቅድም ደብዳቤ ላይ እንዳነበብኩላቸው ወ ሁለተኛው ቪዲዮ ላይ ደብዳቤ እንዳነበብኩላቸው 2013 ነው ይሄ ቤታቸው ለመቃብርነት እንዲሰጥ ከአምስት ዓመታት የተፈከረው። ይህም ደግሞ የጀመረው ደግሞ ዛሬ እሳቸው ሲሞቱ ይቀበሩበታል። ከዛ በኋላ ማንኛውም ሙስሊም እንዲቀበርበት ነው ፈቃድ ያገኘው። ግን አሁን ግን ሁከት እንዴት ዝም እንላለን፣ ሁከት እናስነሳ በሚል ሳቤ ግን እንደዚህ እያደረጉ ያሉት እሱም ብቻ አለ። በነገራችን ላይ እነኝህንም ስሟቸው ላይ ጥግ እንግዲህ እስከ ጥግ ሂደዋል። አላህ አይመልሰው እዚህ አድምኖች ደግሞ እዚህ ስር ገብተው የሚሳደቡትን ሰዎች ምናልባት ቢዚ ሆናችሁ ይሆናል፣ ዝም ብላችሁ አትመልከቱ። የተቀሩትንም እነዛንም የተቀሩም አሉና፣ ወይ ወይ ይመልሳቸው ወይ ውሰዳቸው ያስከትላቸው? የተቀሩም አሉ። እንደዚህ ምንኛ ስጁድ ሳይወረድላቸው ለስጁድ ሳይደርሱ በአጭር ያስቃጫቸው፣ ወይ መልሳቸው፣ ከሁለት አንድ ማነው ሼህ አልባኒ ህም ነስሉላ ያህዲያሁም አው የክስም ባህራሁም እኮ ነው ያለው። ወገባቸውን ይስበራቸዋል። ጥርግ ያድርጋቸው፣ ጥርግ ያድርጋቸው። የአሁኖቹ ደግሞ ሀቅ የሚሰሙ መሰለህ? እንደ ወላሂ አልአዚም ጥርግ እንደው በሸካራ መጥረጊያ ይጥረጋቸው። ደግሞ ወላሂ በጣም ነው የሚያናዱት። አንድ ሰው እኮ ካላወቀ፣ ማይም ከሆነ ስትነግረው ይረዳሃል። እነዚህ እኮ እኛ እናውቃለን እንደፈለግን ነው ምን ሆነው እንደ ጭንቅላታችን ነው ቁርአንን ምን ተረጉመው ከጭንቅላታችን በላይ ከሆነ ሀዲስን አንቀበልም፣ ምናምን እያሉ እዚህ ያዋክባሉ፣ ያዋክባሉ። ዙሮ ያው እንትን የላቸው አልሀቅ መንሱር ዳይማን ሀቅ የበላይ ነው። ኡስታዞች የሚባሉ አላህ ማለቲ ዱዓ ማድረግ ይቻላል ወይስ በሚለው ላይ በጣም እንትንትሉ ስላዩ ሰብስበው እንደውም ዱአ እያደረጉ ነበር። አላህ ይራህማ፣ አላህ ጀነት ያድርገው ፍርደ ሰላላን ወፍቀው ምናምን። በጣም ብዙ ሰዎች ስላዩ ግራ ገባኝ። እዚያም ሄጄ ብቅ ብዬ ነበር፣ ጠይቄ ነበር፣ አልመለሱልኝም። አ የውላችሁ እንደሚወጡ መጀመሪያ አላህ ይረሐሙ ማለት ይቻላል እንዴ ከተባለ፣ አነ ከአቡ አብዲላህ ልክ የአህመድን ቪዲዮ ቀርጸው እንደወሰዱት መውሰድ ከፈለጉ ይቀርጹት። አነ ከአቡ አብዲላህ እኔ አላህ ይረሐሙ አለን። እዚያ ስጁድ እየተደረገለት ራቢ የተቀመጠን ሰው እኔ አላህ ይረሐሙ ልል አልችልም። እንደሰማችኋቸው እግዚአብሔር ይማረው አላህ ይማረው እንኳ ማለት ያፈለጉ ይህ ናቸው። አሁኑ ሀገራችንን መበጥበጥ የሚፈልጉት እነኝህ ናቸው። አላህ ምረቱ እንዲሰጠው እንኳን ለሙስሊም ሊወዳቸው እንኳ ምረት እንዲያደረት እንኳን አይለምኑ። ከዛ በኋላ ኮሜንት ላይ አይመጣና እኛ ሙስሊሞች አንድንን መከፋፈል አንፈልግም ይልሃል። ደግሞ ተመልሶ ሲሞት ደግሞ እንደምታዋቸው ደግሞ ጸሎት ማድረግ እንኳን አይፈልጉም። ዱዓ ማድረግን አይፈልጉም። አላህ እንዲምራው አይጸልዩለትም። ከዛላ ሙስሊም እኳ አንድ ነው ደግሞ ይልሃል የዋሃብያ ልጆች አንዳንዴ ከራስ ጋር የሚጫወት ጨዋታ ቀላል አያስብም። እንታስታውሱ ከሆነ ባለፈው መካነ ሰላም ላይ ሙስሊሙ ተገደለ ተብሎ ተጮሆ ያሁሉ ሁ ላይ ጫሁም ወሃብያ ላይ ሟቹም ገዳዩ ግን ሙስሊሞች እንደነበሩ የፖለቲካ ሰዎች እንደነበሩ ግን ባለፈው አቅርቤላችሁ ነበር። ሁለተኛው ነሙ ያቅረቡላቸው እነዚህ ሰዎች መካነ ሰላም ላይ ስለተደረገው መግለጫ ያወጡት ለሙስሊሙ ማህበረሰብ ተቆርቋሪ ሆነው አይደለም። በዚህ አጋጣሚ የፖለቲካ ትርፍ እናገኛለን በሚል የሚያረጉት መሆኑ መገንዘብ ያስፈልጋል። እና ምናልባት አንዳንድ በአማራ ክልል ያሉ የሙስሊም መሪዎች ምናልባት እነዚህ አሁን መስልጣን ላይ ያለው መጅሊስ በሚያወጣው መግለጫ ተታለው ምናልባት ከክርስቲያኑ ማህበረሰብ ወይም ከፋኖ ጋር ቅራኔ ውስጥ እንዳይገቡ በዚህ አጋጣሚ እንደው ምክሬን መስጠት እፈልጋለሁ። ምክንያቱም የእነሽ መልስ ዋና አላማ አማራን ማጥፋት ነው። አብይ አህመድ በግልጽ ተናግሯል። እነሽ ለነ ታይ ደንዳ ነግሯቸዋል። አማራን ማፍረስ ነው፣ አማራን ማጥፋት ነው አላማ ይብሎ በግልጽ ተቀርጾ በተለያየ አጀንዳ የሚፈጸምና ግልጽ የሆነ አጀንዳ ያለበት ነው ከጀርባው። ስለዚህ ከዛ ጀርባ ደግሞ የሃይማኖት መሪዎች ተሰልፈዋል እንዳልከው። አሁን ሲኖዶስም ተቆጣጥረውታል መጅልሱንም ተቆጣጥረውታል እ የጸጥታ ድርጅቶችን መከላከያውን፣ ፖሊስን ሁሉ የብን ኢቨን መንግስታዊ ያልሆኑ ድርጅቶችን በሙሉ በተለያየ መልኩ ተቆጣጥረው ያሉበት ሁኔታ ነው ያለው። እና ስለዚህ ይሄ የአማራ ህዝብ የሚደረገው ትግል የህልውና ትግል ነው። ይህ ህልውና ትግል ደግሞ ምናልባት ስህተቶች ሊሰሩበት ይችላሉ። የተለያዩ ስተቶች ካሉ ደግሞ ያንን እያረም መቀጠል እንችላለን እንጂ ገና ለገና እነዚህ ሰዎች መግለጫ ወጡ ተብሎ የአማራ ህዝብ ትግል የሚቆም ነገር አይደለም። ይህ ምንም መታወቅ ያለበት ነገር ነው። ምክንያቱም የህልውና ጉዳይ ስለሆነ፣ ከህልውና የሚበልጥ ጉዳይ ስለሆነ ምናልባት ከመጅሊሱ ጋር አንድ እንሆናለን ብሎ የሚያስብ በአማራ ክልል ያለ የሙስሊማ መሪ ካለ በሁለተኛ ቢያስብ ይሻለዋል። አብሮት የሚኖረውን አጠገቡ ያለውን የክርስቲያን ማህበረሰብ እና ፋኖንም ሌላውንም ማህበረሰብ እንደ ወገኑ ማየትና ከዛ ጋር አብሮ መስራት የሚያስፈልግ ይመስለኛል። ከዛ ውጭ ግን እነዚህ ሰዎች ለሚዘረጉት መጥመድ እንቅፋትና ጥላቻ ሰለባ ሆኖ ግን እርስ በርስ የሚደረግ ሽኩቻ የአማራ ህዝብ ለበለጠ ጥፋት ለበለጠ ጥቃት የሚያጋልጠው መሆኑን አይ ቲንክ ግልጽ መሆን ያለበት ነው ብዬ አስባለሁ። በጣም ያሳዝናል። መሳይ እንዳልከው በተለይ ከሙስሊም እምነት መሰረቶችን ማኳያ በምታይበት ጊዜ ለመናገር ሁሉንም በኩል ማየት የእምነቱ መሰረት ነው እና ዘረኝነትንም አይ ቲንክ የሚጠየፍ ነው። ነገር ግን እንደምታየው አሁን ያለው መጅልስ በአጠቃላይ የአንድ የኦህዴድ አባላትን የኦህዴድ ብልጽግናን ለመደገፍ የቆመ ከዛ ውጭ ያለውን የሙስሊም ማህበረሰብ የሚወክል አይደለም እና ምንድነው አንዱ ነው እንደ መናገር ፈልገው የሙስሊሙ ማህበረሰብ አሁን ያለውን መጅሊስ፣ የሙስሊሙን ማህበረሰብ የሚወክል እንዳልሆነ ማወቅ አለበት። እነዚህ ሰዎች የፖለቲካ ዓላማ ይዘው የሚንቀሳቀሱ ሰዎች ናቸው። እነዚህ ሰዎች ከጀርባ የአብይ አህመድን አጀንዳ የነሽ መልስ አብዲሳን አጀንዳ የሚያስፈጽሙ ቅድም እንዳልከው የእነ አህመድ ጀበልን አይነት አክራሪ የኦሮሞ እንትኖችን ወዴዶችን የሚደግፉ ከጀርባ ሆኖ የሚያሽከረክሩት ስለሆነ በተለይ ደግሞ በኢትዮጵያዊነት የሚያምኑ በተለይ ደግሞ የተጎዳ ያለው የአማራ ማህበረሰብ ያሉ የሙስሊም ማህበረሰብ ሆነን ለመናገር ይሄ መጅሊስ በተለይ በአማራ ሕዝብ መካከል ልዩነትን ለመፍጠር በአማራ ሕዝብ መካከል የሃይማኖት ልዩነትን ለመፍጠር ይህ መጅሊስ ከጀርባ እየሰራ መሆኑን መገንዘብ አለበት። ቅድም እንዳልከው መካነሰም ላይ የተፈጸመው ነገር ምናልባት በገለልተኛ ወገን ተጣርቶ ተጠያቂ ወገን ለፍርድ ቢቀርብ ወይም ደግሞ ተጠያቂ ወገን ማን እንደሆነ ቢለይ የተሻለ ይሆናል። ነገር ግን እንደምታየው ብዙ አይነት መረጃዎች ናቸው የሚወጡት። ብዙ አይነት ኢንፎርሜሽን ያለው እና በዚህ መካከል እንደ አባት ማድረግ ያለብህ ምንድን ነው? ሁሉንም ነገር በሰላም እንዲያልቅ ወይም ደግሞ በሰላም እንዲፈታ፣ ወንጀል የፈጸሙ መጽሐፍች ለፍርድ እንዲቀሩ መጠየቅ ትችላለህ። ነገር ግን በግልጽ አንድን ወገን በመደገፍ ሌላውን ወገን ጠላት በማድረግ መግለጫ የሚሰጡ ሰዎች ናቸው። በተለያዩ በማህበራዊ ሚዲያም የምታየው ነገር ነው እና በዚህ አጋጣሚ ለአማራ ህዝብ ያላቸውን ጥላቻ የሚገልጹ ሰዎች ናቸው። ስለዚህ በተለይ የአማራ እና ሌላው የኢትዮጵያ ሙስሊም ማህበረሰብ ይሄ መጅሊስ የነሱን አስተሳሰብና ማንነት የሚወክል አይደለም። ከዚህም በላይ ደግሞ እነዚህ ሰዎች የፖለቲካ ተልኮ ያላቸው የሃይማኖት ተልኮ አይደለም ያላቸው የፖለቲካ ተልኮ ያላቸውና የአማራ ማህበረሰብ ለመከፋፈል የሚሰሩ ሰዎች ናቸው። እነዚህ ሰዎች ለሙስሊሙ ማህበረሰብ የሚቆረቆረ ቢሆን ምን አለበት አማራ ወለጋ ውስጥ በሺዎች የሚቆጠሩ የሙስሊም ማህበረሰብ እንደ አይሻ አይነቶቹ ከንግዚ ወላሂ አማራ አልሆንም እያሉ የሰጪ ተጨፈጨፉ። ለታረዱት ምነው አንድ ቀን ቃላቸውን አልሰጡም? ምነው መግለጫ አላወጡም? ስለዚህ እነዚህ ሰዎች መካለ ሰላም ላይ ስለተደረገው መግለጫ ያወጡት ለሙስሊሙ ለማህበረሰብ ተቆርቋሪ የሆነው ሆኖ አይደለም፣ በዚህ አጋጣሚ የፖለቲካ ትርፍ እናገኛለን በሚል የሚያረጉት መሆኑን መገንዘብ ያስፈልጋል። እና ምናልባት አንዳንድ በአማራ ክልል ያሉ የሙስሊም መሪዎች ምናልባት እነዚህ አሁን መስልጣን ላይ ያለው መጅሊስ በሚያወጣው መግለጫ ተታለው ምናልባት ከክርስቲያኑ ማህበረሰብ ወይም ከፋኖ ጋራ ቅራሚ ውስጥ እንዳይገቡ በዚህ አጋጣሚ እንደው ምክሬ መስጠት እፈልጋለሁ። ምክንያቱም የእነ ሽመልስ ዋና ዓላማ አማራን ማጥፋት ነው። በአብይ አህመድ በግልጽ ተናግሯል። ለነ ታዬ ደንዳ ነግሯቸዋል። አማራን ማፍረስ ነው አማራን ማጥፋት ነው አላማ ብሎ በግልጽ ተቀርጾ በተለያየ አጀንዳ የሚፈጸምና ግልጽ የሆነ አጀንዳ ያለበት ነው ከጀርባው። ስለዚህ ከዛ ጀርባ ደግሞ የሃይማኖት መሪዎች ተሰልፈዋል እንዳልከው። አሁን ሲኖዶስም ተቆጣጥረውታል፣ መጅሊስንም ተቆጣጥረውታል። የጸጥታ ድርጅቶችን፣ መከላከያውን፣ ፖሊስን፣ ሁሉንም የኢቨን መንግስታዊ ያልሆኑ ድርጅቶችን በሙሉ በተለያየ መልኩ ተቆጣጥረው ያሉበት ሁኔታ ነው ያለው እና ስለዚህ ይሄ የአማራ ሕዝብ የሚደረገው ትግል የህልውና ትግል ነው። ይሄ ህልውና ትግል ደግሞ ምናልባት ስህተቶች ሊሰሩበት ይችላሉ። የተለያዩ ስህተቶች ካሉ ደግሞ ያንን እያረም መቀጠል እንችላለን እንጂ ገና ለገና እነዚህ ሰዎች መግለጫ ወጡ ተብሎ የአማራ ህዝብ ትግል የሚቆም ነገር አይደለም። ይሄ ምንም መታወቅ ያለበት ነገር ነው። ምክንያቱም የህልውና ጉዳይ ስለሆነ፣ ከህልውና የሚበልጥ ጉዳይ ስለሆነ። እንግዲህ እንደሰማችኋቸው፣ እነኚህ ሰዎች ባለፈውም እንደገለጭላቸው ነበር። ሙስሊሙን ከመግደል ወደኋላ አይሉም። ሀጂ ሙፍቲም እንደው በሰላም እድሜያቸው ገፍተው ሞቱ እንጂ ቢችሏቸው ቀድሞውኑ ይገድሏቸው ነበር። ለማንኛውም የዚያ ላብቃላችሁ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ጨርቆይ።